የሚደንቀኝ ነገር ነው። ብዙ ጊዜ በሆነ እድሜ ላይ የሚመሰክር ልጅ ሰው ማግኘት ያበረታሻል፣ እርግጠኝነትም እንዲሰማሽ ያደርጋል። አሁን አንቺ የቆምሽበት ቦታ ደግሞ ስለሆነ ተዋናይ ወይም ስለሆነ ተዋናይ የሆነ ምስክርነትሽን ብትሰጪ ልክ ያጌትነት የሰጠሽን ጉልበት ሊሰጣት ወይም ሊሰጠው ይችላል። ማን ትሆን ወይ ማን ይሆን ከወጣቶቹ አይተሻ አይተሽ የደነቀችሽ ማን አለ ይሆን? እፀ ህይወት የምትባል ልጃለች። ዛሬ ስላየኋት ሊሆን ይችላል። ዛሬ ምንድ ነው በጣም ደስ የሚል አቅም ነው ያላት። ሀሙስ የሚል ቲያትር ላይ ሲመረቅ አለች። አሁን የነ ሚኪዬ ግራና ቀኝ ላይ ፀሐፊ ነገር ፀሐፊ ነገር ሆናለች እፀ ህይወት ትባላለች። በጣም ጥሩ ያየሻት ሳያት ደስ ብሎ